ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል? ሁለተኛ ሶስት ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ፣ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም፣ አልፈጠረም። ይህ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገን ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን፣ ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረሰዶም ምን እንደሆነ የማያውቁ ገና አዳዲስ እምቦቅቅላ ትውልዶች እምቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ እንደነማን ለመሆን ነው የሚጠራው እንደነዚህ ልጆች አይደል ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው በእግዚአብሔር ቃል ኃጢአት ነው በኢትዮጵያ ህገ መንግስት ወንጀል ነው ለልጆቻችን ደህንነት ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል ወንድ ልጅ እንደ ሴት አክት ማድረግ አይችልም ኢትዮጵያ ውስጥ አይፈቀድም ወንጀል ነው ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ። ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን፣ ካናዳ የለመድከውን ነገር እዚህ አገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጭ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ በአይናቸው አልፈልግም በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ፣ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ አላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያ የጨዋነት የምታሳድጉ ወንድም እናቶች፣ በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁ ብዬ አልጠብቅም። ዝም እንዳትሉ፣ ምክንያቱም አውሮፓና አሜሪካን የፈራ ነው ነገር አገራችን እየመጣ ነው። አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል።